ሰላም ጤና ይስጥልን ውድ አድማጭ ተመልካቾች በያላችሁበት ዓለም ሰላምታችን ይድረሳችሁ ይህ የፋኖ ድምፅ ነው ዓለም አቀፍ ፋኖ ሚዲያ በዛሬ እኩለ ቀን ማለ ፋኖ ዜና ጥንቅሩ አበይት የምንላቸው የግንባር መረጃዎችን መራርጠን ወደ እናንተ ለማድረስ ወደናል። አበይት የምንላቸውን በቅድሚያ እናስደምጣችሁ። ፋሽስቱ የብልጽግና አገዛዝ ከባድ መሳሪያዎችን በማስወንጨፍ የንጹሐን አማራዎችን ህይወት መቅጠፉን ቀጥሏል። ከዚህ ባሻገር በምዕራብ ጎንደር ቀጠና ያገዛዙ ኃይል ንጹሐንን በየአደባባዩ እየረሸነ መሆኑም ሰምቷል። የውጭ ባዳንና የውስጥ ባንዳን ማጥፋት በሚል ያገዛዙ ኃይል በየወረዳው ውይይት በሚል ቢቀምጥም ከሰሞኑ በመተማ ገንዳዋና በቋራም በርካታ ንጹሐንን የጨፈጨፉበት ድርጊት ሆኗል። በዝርዝር እናስደምጣችኋል። የአፋባ ሰሜን አማራ ቀጠና ብላይ ዘለቀ እዝመይ ሳውካሳ ሁለተኛ ኮር በመተማ ወረዳም በተደጋጋሚ ፋኖ ድል እየቀናው፣ የጠላት ኃይል ደግሞ እየተሽመደመደና ሞትና ቁስለኛ የሆነ ዛሬም በዚሁ ገፍቶበታል። በዝርዝር የምንነግራችሁ ሌላኛው መረጃችን ነው። በዞኖቹ መራገጥ የሚወድመው ሳሩ ነው ሲል በወቅታዊ ጉዳይ ላይ የእናት ፓርቲ መግለጫ ሰጠም። ጥቅምት 4 2013 በሰሜን እዝ ላይ የተሰነዘረውን ጥቃት ተከትሎ የፌዴራል መንግስቱና የትግራይ ክልል የገቡበት ጦርነት በክልሉ ብቻ ሳይገደብ የኤርትራን ጣልቃ ገብነት አክሎ አብዛኛው አማራ ክልልና የአፋር ክልልን በማቀፍ ቀላል የማይባል ሰብአዊና ቁሳዊ ጉዳት ማስከተሉን በማውሳት የጀመረው መግለጫው አሁን ላይ የአገዛዙ ኃይል እየሄደበት ያለውን መንገድ በብርቱ ተችቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። ሞትና እድሜ ልክ በሚያስፈርድ ፍርድ አቃቤ ሕግን በመቃረን ማስረጃ ማቅረቡ ተሰምቷል። በእነ ዶክተር ወንዶስን አሰፋ መዝገብ የተከሰሱ 51 የፖለቲካና ሕሊና እስረኞች ጥቅምት 26 ቀን የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስት እና ህገ መንግስታዊ ጉዳዮች ችሎት ቀርበው የተለያዩ ውሳኔዎች ተሰጥተዋል። እናስደምጣቸዋለን። ውድ አድማጭ ተመልካቾች፣ በድጋሜ ሰላምታችን ይድረሳችሁ። ከዓለም አቀፍ ፋኖ ሚዲያ ቀደም ሲል የሰማችኋቸውን ዋና ዋና መረጃዎች በዝርዝር እያስደመጥኳቸው ቆይታ አደርጋለሁ። ወንዳለ ቢክስ ነኝ። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ዝርዝር መረጃችን እነሆ ጀመረ። የፋሽስቱ ብልጽግና አገዛዝ በከባድ መሳሪያ የንፁሃን አማራዎችን ሕይወት እየቀጠፈ ቀጥሏል። በዚህም የአስራ አንድ ልጆች እናት የሆኑት አዛውንት የጥቃቱ ሰለባ ሆነዋል። በወሎ ግንባር የአብይ አመድ ዙፋን ጠባቂ ሰራዊት በበርካታ ቀጠናዎች ንፁሃንን ኢላማ ያደረገ የከባድ መሳሪያ ማለትም የሞርታር ታንክ፣ መድፍና በኤም እንዲሁም የጀት እና ድሮን ጥቃቶችን በመፈጸም ህዝብን የመጨፍጨፍ ሕይወት የመቅጠፍ አካል የማጉደልና እንስሳቶችን ጨምሮ ቤትና ንብረት የማውደም ተግባሩ አጠናክሮ ቀጥሎበታል ከዚህ ጋር ተያይዞ ከሁለት ቀን በፊት ጥቅምት ሃያ ስድስት መነሻውን ቆቦ ከተማ ሆርማት ወታደራዊ ካምፕ አድርጎ በሚያስወነጭፈው ከባድ መሳሪያ ራያ ቆቦ አረፋ ጊዮርጊስ ና አርበት አካባቢ ንጹሃኖች ላይ ጉዳት ያደረሰ ሲሆን ከነዚህ መካከል አንዲት ወይዘሮ የማታዊ መር የተባሉ የአስራ አንድ ልጆች እናት እግራቸው ተቆርጧል በሌሎች በርካታ ቀጠናዎችም የንጽሃን ጥቃቱ ተጠናክሮ ቀጥሏል ከዚህ ባሻገር በጎንደር ግንባርም ተመሳሳይ ሁነቶች ከዚህም የባሱና የሰው ልጆች ሊሰማቸው ሁሉ ለጆሮ የሚከብዱ ድርጊቶችን የአገዛዙ ኃይል እየፈጸመ ነው። የሀገር መከላከያ ሰራዊት ነኝ የሚል የአንድ ሀገር ጠባቂ ኃይል በየመንደሩ ገብቶ ንጹሐን ላይ እያደረገ የሚገኘው ጭፍጨፋ ባንዳውና ባዕዳኑ ማነው የሚያስብል ጥያቄም እንዲያስነሳ ሆኗል። በምዕራብ ጎንደር ቀጠና የአገዛዙ ኃይል ንጹሐንን በየአደባባዩ እንደሚረሸነ መሆኑ ተገልጿል። የውጭ ባዳንና የውስጥ ባንዳን ማጥፋት በሚል የአገዛዙ ኃይል በየወረዳው ውይይት በሚል ቢቀመጥም ባንዳዎቹ ራሱ የብልጽግና አሽከሮች መሆናቸውን የሚነግራቸው ድርጊት ከሰሞኑ በመተማ ገንደኋና በቋራም የራሱን ዜጋ ንጹሐን በመጨፍጨፍ ላይ መሆኑን በአፋ ባህ በላይ እዚ የቋራ ኦሜድላ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው ለዓለም አቀፉ ነው ሚዲያ አስታውቋል። በተለይ በቋራ ነፍስ ገበያ አካባቢ ከትላንት በስቲያም ጥቅምት 26 2018 በሪሁን ወይም ጮሬ የተባለ ወጣት ብርሃን ሲሳይ፣ ቢላል እና ስመኛው ምረቱ የተባሉ ሞተረኞችን እንዲሁም በዛሬው ዕለት ጥቅምት 28 ቀን 2018 ዓም ደግሞ የእለት ጉርሱን ቆራሌው በመስራት ይተዳደር የነበረ ወጣትን የሐሰት ስም በመስጠት ረሽኗቸዋል ብሏል። ይህ ድርጊት ያገዛዙን ሽንፈትና ተስፋ መቁረጥ ምልክት ነው ያለው አርበኛ አስቻለው ሁሉም በነቂሰ ወጥቶ ሊታገለው ይገባል ብሏል። በሌላ በኩል ደግሞ የተለያዩ የጫኛ ወራጅ የመናሪያ ስምሪት ማህበራትና ልዩ ልዩ አደረጃጀቶችን እያንዳንዳቸው አምስት አምስት ሰው መልምለው ለውጊያ እንዲልኩ በአስገዳጅ መልኩ መታዘዛቸውንም ለማወቅ ተችሏል ያለ ሲሆን፣ ሁሉም ራሱን ለትግል ያዘጋጅ ነው ያለው አርበኛ ያስቻለው። በሌላ መረጃ የቋሪያ ኮሚኒኬሽን የአማራ ፋኖ በቀጠናው ሰብአዊ ጉዳት እየፈጸመ ነው በሚል የተቃጠሉ ሞተሮችና የቆዩ ምስሎችን በመጠቀም መረጃ ያሰራጨ ሲሆን ያስቻለው አለባቸው፣ ይህ ፍጹም የአገዛዙ የሀሰት ፕሮፓጋንዳ አካል ነው። ፋኖ በቋራም ካሉት 29 ወረዳዎች ውስጥ 28 የሚደርሱትን ተቆጣጥሮ ህዝባዊ አስተዳደርን በመዘርጋት ሰላማዊ እንቅስቃሴዎች እንዲኖሩ ከፍተኛ ስራዎችን በመስራት ላይ ነው ብሏል። ውድ አማራ ተመልካቾች፣ በጉዳዩ ዙሪያ ተጨማሪ መረጃዎችን ሊያጋራን የአፋብሃ ሰሜን አማራ ቀጠና የበላይ ዘለቀ እዝ ሁለተኛ መይሳው ካሳኮር የቋራው ሜሪላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ አስቻሉ አለባቸው በቀጥታ ስልክ መስመራችን ላይ ነው የሚገኘው። መረጃዎችን እንደሚከተል ያጋራናል። አብራችሁን ቆዩ። አመሰግናለሁ። እንግዲህ ወንድሞቼ፣ እንግዲህ እንደሚታወቀው በተለይ የብልጽግና መራሹ መንግስት እንግዲህ የመጨረሻ እስትንፋሱ እየተዘጋ መሆኑን የሚያመለክት ምልክቶችን እያየን ያለ ነው እንግዲህ እንግዲህ ከሰሞኑ እንግዲህ የራሱን ስም ቀይሮ ማለት ነው የውጭና የሀገር ውስጥ ባንዳዎችን እንከላከል የሚሉ ከንቱ የሆነ ቅጀት አጀንዳዎችን ዘርግቶ በሴቶች ጉዳይ፣ በወጣቶች ጉዳይ ወዘተረፈ በሚል እያወያየ ያለው የከንቱ ይሄ መሳቂያ የሆነ አጀንዳውን ሁላችንም እየተመለከትን ነው ያለን። እንግዲህ ባንዳው የውጭ ባንዳውም የሀገር ውስጥ ባንዳው ማን እንደሆነ እንግዲህ ራሱ ይወቀው። እንግዲህ ባንዳው ራሱ እንጂ የባንዳ ልጅ ባንዳ ራሱ ነው። በአንዳነቱን እያሳየ ያለ ሀገር በገነባ ህዝብ ላይ የድሮንና ልዩ ልዩ የዘር ማጥፋት ስራ እየሰራ ያለው እሱ ነው። ይሄ የብልጽግና መራሹ መንግስት ነው እና እንግዲህ አጀንዳን በየሰአቱ እየቀያየረ ማህበረሰባችን ለማደንዘዝ የሚሄድበትን ርቀት እያየን ነው። ነገር ግን የሚያዳምጠው አካል የለም። ልክ እንደ ባዶ በርሚል እየጮህ መሆኑን ሁላችንም ልንረዳ መቻል አለብን። በርሚል እንግዲህ ምንም የሌለው ነገር ስትነካው ድምፅ ወዲያ የሚጮሆ። ስለዚህ ምንም ነገር የለውም ማለት ነው። ስለዚህ እንደ በርሚል ወይ ጮሆ ከመቅረት ውጭ አንድ የሚፈይደው ነገር የለም፣ የሱ አጀንዳ ከዛ ውጭ ግን። እንግዲህ እንደ ምዕራብ ጎንደር የምታዩት እንግዲህ በምዕራብ ጎንደር በአሁኑ ሰዓት እንግዲህ በጣም ወደ አራት አካባቢ አምስት ወረዳዎች ይመስለኛል፣ እንግዲህ ቋራ ወረዳ፣ መተማ ገጠር ወረዳ፣ መተማ ዮሐንስ ወረዳ እንዲሁም ገንድዋ ወረዳን ጨምሮ ማለት ነው። በእነዚህ ወረዳዎች እንግዲህ በርካታ ቀበሌዎች አሉ። ኑሳን ቀበሌዎችም አሉ። በእነዚህ አካባቢ እንግዲህ እየተደረሰ ያለው ግፍና በደል እጅግ በጣም የሚያሳዝንና የሚገርም ነው። በእርግጥ ደም መጣጩ የብልጽግና መራሹ መንግስት እንደሆነ ያለ ማህበረሰብም ያውቃል። ሁላችንም አውቀና ተገንዝበን ነው እንግዲህ ለትጥቅ ትግሉ ጫካ የወጣ ነው እና ይህንን ስርዓት ከስሩ ነቅለን መጣል ለአማራጭ ነው እና ነገር ግን ስርዓቱ የመጨረሻ ያበቃበት መሆኑን እስትንፋሱ እየተዘጋ መሆኑንን ከሰሞ ደግሞ የተለመደ ባህሪውን እያሳየን ያለው በተለይ በቋራ አካባቢ እጅግ በጣም በርካታ ማህበረሰብ ላይ ጥቃት እየፈጸመ መቆይቱ ይታወቃል። ከሰሞኑ ደግሞ እንግዲህ በጣም የሚያሳዝነው እንግዲህ በነፍስ ገበያ አካባቢ ማለት ነው በአቶ ተሾመ የእርሻ አካባቢ ላይ ንፁሃን ሞተረኞች ሰርተው የለት ጉርሳቸውን የሚሞሉ ምስኪን ወጣቶች ተበድረው የገዙ ብድራቸውን ያልጨረሱ ከወገን ተበድረው ማለት ነው የነገ ህይወታቸውን ሊቀይሩ ተሰማርተው በጭቃ እየተሰቃዩ የሚገኙ ወጣቶችን ነው እንግዲህ እጅግ በጣም በሚያሳዝን ሁኔታ የረሸናቸው ማለት ነው ከእነዚህም እንግዲህ በግፍ ከተረሸኑት ወጣቶች መካከል እንግዲህ በሪሁን ወይም ጮሬ በቅጥል ስሙ ነው ይሄ አንደኛው ወጣት ሁለተኛው ብርሃን ሲሳይ የተባለ ወጣት ሶስተኛው ቢላል የተሰኘ ወጣት ነው አራተኛው ስመኛው ምረቱ የተባለ ወጣት እና ደግሞ ዛሬም እንግዲህ በድንገት ያው ስሙን አላወቅንም ቁራለው እየለቀመ የሚሸጥ የዕለት ጉርሱን በሰርቶ የሚያደርን ወጣት እንደዚሁ በተመሳሳይ ባሰቃቂ ሁኔታ ገለዋል ማለት ነው። ከገደሉም በኋላ እንግዲህ የተለያዩ ታርጋዎችን ለመለጠፍ እንዲህ አድርገው ለብልጽግና ሲላላኩ አገኘናቸው ወዘተረፈ የሚል ነው። እኒህ ሰዎች በቀን ስራ ተለውጠው እንደገና ደግሞ ተበዳድረው ሞተር ገዝተው የዕለት እንጀራቸውን እና ሆዳቸው ሊሸፍኑ በመስራት ላይ ያሉ ወጣቶችን ነው የረሸነ። ይሄ እንግዲህ የዓለሙ ማህበረሰብ ሊያውቅልንና ሊረዳልን መቻል አለበት። ይሄ ስርዓት አሁንም በንጹሀን ዜጎች ላይ አላስፈላጊ ግድያ እየፈጸመ ነው ያለው። እንግዲህ ዝንጀሮ ያንም ያንም ነው ነካክቶ እንደሚያበላሽ ሁሉ ዛሬ ተስፋ ቆራጩ ብልጽግና እያደረገ ያለው ይሄ ነው። በሌላ በኩል እንግዲህ በአንድ በኩል በዚህ በተለይ በምዕራብ ጎንደርና አካባቢ በቋራ ወሚላ ፍለ ጦር ስር ቀጠና ከሚገኙት እንግዲህ ጽንፈኛውን አቅርብጌ ተቋጠር ያለሁኝ እያለ አምስት እና ስድስት የእሱን ግብረ አበሮች እየሰበሰበ ለሶሻል ሚዲያ ግባት እያደረገ እያየን ነው። ነገር ግን ካሸነፈስ ወደ ማህበራት ምናመጣው ነው የኔ አሁን ጥያቄ። ወደ ማህበራት ልምልስ መጣ እንግዲህ በሽንፋና አካባቢ በምዕራብ ጎንደር ሙሉ ወረዳዎችና ቀበሌዎችነን ከሰሞኑ እንግዲህ በወዛደር ማህበር ሳጋቶራ ወይም ይሄ የከብት መጫኝና አውራጅ ማህበር እንዲሁም ወዛደሮች ማለት ነው። ደላላ ማህበር፣ ጋውን ለባሽ ወይም ሰምሪት ማህበር እና ልዩ ልዩ ማህበራትንም በተመሳሳይ አስቸኳይ ትዛዝ ወርዶላቸው ከእያንዳንዱ ማህበር አምስት አምስት ወጣቶችን ለምንሻ መለምላችሁ ማስረከብ አለባችሁ፣ ካሉ ግን ማህበራችሁ ይፈርሳል፣ እናንተ ትታሰራላችሁ የምን ቀጭን ትዛዝ በማስተላለፍ ማህበራት እንግዲህ በተለያዩ በምዕራብ ጎንደር በሙሉ ያሉ ማህበራትም ባካቹ ድምጾኑን እያሉ እያስተጋቡ ያለበት ሁኔታ ነው ያለ እንግዲህ ይሄ እንግዲህ የሚያሳየው እንግዲህ ኃይሉ መመናመኑና የመሸነፍ ጥጉና ከጣገቡ ምንም አይነት ይሄ ምንሻ ምትል ይሄ ወሮ በላ አድማ በታኝ እና ሌሎች ከጎኑ ያሉ ሰዎች እያለቁና እየተመናመኑ እየራቁ እና እጅ እየሰጡ መሆኑን የሚያሳይ እና ባዶ ራቁቱን መቅረቱን የሚያሳይ ነው። ስለዚህ ወጣቱን የጥይት እራት ለማድረግ የራሱን ስራ እየሰራ ነው ያለ እንግዲህ። ይሄ ሁሉ የሚደረገው እንግዲህ ሹማምንቶች በዙፋናቸው የእድሜያቸውን ለማራዘም እየሄዱበት ያለው ርቀት ነው። ስለዚህ እኔ እንዲያው መጨረሻ ወጣቱ አሁንም በከተማ አካባቢ እየተልፈሰፈስክ ለብልጽግና መራሹ የጥይት እራት ከምትሆን ወጥተህ አማራነት ከና አስከብረህ ከጀግናው የአማራ ፋኖ ጎን ተሰልፈህ በቂ ስልጠና ውስጥ ይሄንን መራሹ መንግስት ከስሩ ነቅለህ ጥለህ በሀገር ተደራድረህ የምትኖርበት ጊዜ እውን እንዲሆን መሰለፍ አለብህ የሚል እምነት ነው ያለኝ። ሌላው እንግዲህ በተጨማሪ በተለይ በቋራና አካባቢ በ ቴድሮስ ከተማ እያለ የብልጽግና መራሹ መንግስት የሚነዛው የሀሰት ፕሮፓጋንዳ ነው። እንግዲህ ይሄ ፕሮፓጋንዳ ይታወቃል። እንግዲህ ብልጽግና በየትኛውም አካባቢ በውሸት ሰልጥኖና ተምሮ የወጣ አካል ነው። ይሄ ማንም የሚያውቀው ሀቅ ነው። ስለዚህ በቋራና አካባቢ ጥንፈኛውን ለአንዴና ለመጨረሻ ደምትሸዋለው ከስልሳ አምስት በላይ አማራሮችን ጨምሮ እንዲህ አድግ ያለው ወዘተረፈ ሲል ነበር። አሁን ደግሞ እንግዲህ ጽንፈኛ መኪኖችን እንዲህ የራሱ አቃጥሎ ወደ አቃጠለ እያለ የሚዛው ውሸት ከእውነት የራቀ መሆኑን እና ይልቁንስ በተመሳሳይ ሰዓት በተለይ በበራዬና በዚህ አካባቢ ላይ በአርሶ አደሮች የተሸከፈን የሰብል እያቃጠለ ሀብትን፣ ንብረታቸውን እየዘረፈ የቁም ሰዓትን እየገደለ የሄደ መሆኑን ነው እኛ የምናውቀው። እንግዲህ ማህበረሰቡን ለማታለል እየሄደበት ያለው ርቀት እጅግ ከእውነት የራቀ መሆኑን ምን ለህዝባችን ሊያውቅ መቻል አለበት። በተመሳሳይ የአማራ ፋኖ ከየትኛውም አካል ከየትኛውም አካል በራሱ የሚታመን እንጂ ከየትኛውም አካል ድጋፍ ተቀብሎ አይደለም እየተዋጋ ያለው በራሱ ጉልበት፣ በራሱ አቅም፣ በራሱ እውቀት፣ በራሱ ክሎት ነው። ብልጽግናን እያርበደበደ እየማረከ ያለው ብልጽግና አስታጥቆት የመጣውን የብርሃኑ ግዛ ወታደርን እየማረከ ራሱን እየገጠመ ዳግም እየማረከ ያለው። ስለዚህ የአማራፋኑ በየትኛው ማቅጣጫ በቋራና አካባቢ እና በየትኛው ማቅጣጫ ከምን ጊዜውም በላይ የዓለምም ድጋፍ በራሱና በራሱ በመተማመን ነው ጠላትን እያርበደበደ እየቀጣና እየማረከ እየታጠቀና እየተዋጋ ያለው እና ስለዚህ አሁን በቋራና አካባቢ እየዋሸ ያለው ቅጀት ከንቱ ነው ስለዚህ የአማራፋኑ ስብዕና ያለው ስነ መግባር ያለው እውነተኛ የአማራ ማጠን የወለደችው የአማራ ፋኖ ለኢትዮጵያ ብሔሮች፣ ብሔረሰቦች የሚታገል የነጻነት የፍትህ አርበኛ እንጂ ደርሶ የማንንም ንብረት የሚያቃጥል እንዳልሆነ ማወቅ አለበት። ይሄ ምናልባት ለአማራ ሕዝብ ለምንላው ሕዝባችን ይሄንን ማስረዳት ለቀባሪ ማድረስ ነው። የአማራ ፋኖ በንጹህ ሕሊና የሚታገል ጀግና አርበኛ ነው። በዚህ ልክ ነው እንግዲህ። አመሰግናለሁ። ተመልሰናል። ውዳድማሽ ተመልካቾቻችን አፋባ በተለያዩ ቀጠናዎች ራሱን የማጠናከርና ወታደራዊ አቅሙን ከፍ ወዳለ ደረጃ የማዘመን ስራዎችን እየሰራ ይገኛል። ከሰሞኑ የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ የተለያዩ አደረጃጀቶችን እያዘመነ የሚገኝ ሲሆን የኮርና የክፍለ ጦር አደረጃጀቶችን እንደ አዲስ በመስራት ይፋ እያደረገ ነው የሚገኘው። በዚህም የተለያዩ ኮሮችና ክፍለ ጦሮች እየተደራጁ ሲሆን ከዚህ ቀደም የነበረው አደረጃጀቱን የብርጌድ አደረጃጀትን በሻለቃ ከሻለቃ በቀጥታ ወደ ክፍለ ጦር በማድረግ እና ክፍለጦሮቹን በኮር በማስተሳሰር ከፍተኛ ወታደራዊ እዝና ሰንሰለቱን የጠበርቀ መዋቅር በመገንባት ላይ ይገኛል። ይህም ከፍተኛ ውጤትና አስቸኳይ የሆኑ ድሎች እንዲመዘገቡ እያስቻለው ስለመሆኑ የተገለጸው። ከዚህ ባሻገር በተለያዩ ቀጠናዎችም የኮማንዶ ፋኖ አባላት ስልጠናዎችም ጥሪ እየቀረቡ ይገኛሉ። የሚኒልክ እዝ ያቀረበው የስልጠና ጥሪ አንዱ ተጠቃሽ ነው። የአማራ ሕዝብ የተጋረጠበትን የህልውና አደጋ ለመቀልበስና ወደ ቀደመ ክብሩ ለመመለስ ከአፓርታይዱ ስርዓት ጋር ትንቅንቅ ከጀመረ አመታትን እንዳስቆጠርም ዓለም አቀፉ ማህበረሰብ ያወቀ አደባባይ እውነታን ያለ የሚኒልክ እዝ በመሆኑ ይህንን ስርዓትን አንዴና ለመጨረሻ ጊዜ ገርሶ ለመጣል ሰራዊታችንና የጦር መሳሪያዎችን እያዘመንን ወደፊት እየገሰገስን ሲሆን ተጨማሪ አማራ ሕዝብ የቁርጥ ቀን ልጆች እንደሚያስፈል ያስፈልጉን ስላምን ከዚህ በታች የተዘረዘሩትን መስፈርቶች የምታሟሉ በሙሉ ጥቅምት 29 ቀን ጀምሮ ለተከታታይ 15 ቀናት መመዝገብ ትችላላችሁ ብሏል። ከ18 ዓመት በላይ የሆናቸው የአማራ ተወላጅ የሆኑ በብሔርተኝነት ትግሉ ሙሉ በሙሉ የሚያምኑ፣ ማንኛውንም የሃይማኖት ስርዓት ማክበር የሚችሉ፣ ከማንኛውም የፖለቲካ ፓርቲ ግሉል የሆነ አባልም ያልነበረም ስለተወለደበትና ስለሚኖርበት አካባቢ ሙሉ መረጃና ማስረጃ ማቅረብ የሚችሉ ምንም አይነት ሱስ የሌለባቸው ከአካል ጉዳት ነፃ የሆኑ ከማንኛውም ወንጀል ነፃ የሆኑ ማንበብና መጻፍ የሚችሉ ይህንን የአማራ ፋኖ የኮማንዶ ኃይል ስልጠናን መቀላቀል እንደሚችሉ ጥሪ አቅርበዋል በሌሎች ቀጠናዎችም ተመሳሳይ ጥሪዎች እየቀረቡ ነው የሚገኙት ውድ አድማጭ ተመልካቾች፣ አፋ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜሳው ካሳ ሁለተኛ ኮር በምዕራብ ጎንደር መተማ ወረዳ በተደጋጋሚ ፋኖ ድል እየቀናው የጠላት ኃይልንም እያሽመደመደ ሙትና ቁስለኛ እያደረገ ይገኛል። በትላንትና ሁለት የአገዛዙ አገልጋይ ጡት ቆራጭ ኃይል መነሻውን ቁጥር አንድ አድርጎ ወደ አርባ ጅራ እየተጓዘ ባለበት ሰዓት አይበገሬዎቹ የበረሃ ፈርጦች ሜሳው ካሳ ሁለተኛ ኮር ያጣና ዋሴ ክፍለ ጦር ፋሲል ብርጌድ በአርበኛ ሳሌ ግርማና በአርበኛ ባንዲራው እየተመራ እንዲሁም የክፍለ ጦር አመራሮች በተሳተፉበት ስምሪት ሌላ ሶስተኛ ዙር ከታጉርና ጓንግ ከተሰራው ጀብድ የቀጠለም ልዩ ኦፕሬሽን በመስራት ይህንኑ ግብስብስ የብልጽግና ስርዓት አስፈጻሚ ማፊያ ቡድን ከቀኑ 9 ሰዓት እስከ አመሻሽ 11 ሰዓት ተኩል ሲያበራዩት አምሽተዋል። በዚህም ከፍተኛ ቁጥር ያለው ሙትና ቁስለኛውን እያዝረከረክ እግር አውጭኝ ብሎ ወደ አርባ ጅራ ፈርጧል ተብሏል። በዚህ ልዩ ኦፕሬሽን የአጠናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበን እንዳሳወቀው ቁጥሩ ከፍተኛ የሆነ ለጊዜው የደረሰው የአገዛዙ ኃይል ሙትና ቁስለኛ 18 ሞት 26 ቁስለኛ ስለመሆናቸው ነው። የሆነው ግን ቁጥሩ ከዚህም ሊያሻቅብ ይችላል ነው ያለው። በዚህ ቀጠናዎች እየተደረጉ የሚገኙ ትንቅንቆች ተጠናክሮ የቀጠሉ ሲሆን በርካታ ድሎችም የተመዘገቡባቸው ናቸው። በተለይ በእነዚህ አካባቢዎች የተደረጉ የሚገኙ ትንቅንቆች በወቅቱ መድረስ ባለመቻላቸው፣ በኔትወርክ መቆራረጥና ከአካባቢው እርቀት የተነሳ መረጃዎች በፍጥነት ባይወጡም በርካታ ድሎች እየተመዘገቡ በአገዛዙ ኃይል ላይ ከፍተኛ ኪሰራም እየደረሰ መሆኑ ነው የደረሰ መረጃ የሚያሳየው።

በዞኖቹ መራገጥ የሚወድመው ሳሩ ነው አለ እናት ፓርቲ። በወቅታዊ ጉዳዮች ላይ ባወጣው መግለጫ ጥቅምት 24 2013 በሰሜን ዕዝ ላይ የተሰነዘረው ጥቃት ተከትሎ የፌዴራሉ መንግስትና የትግራይ ክልል የገቡበት ጦርነት በክልሉ ብቻ ሳይገደብ፣ የኤርትራን ጣልቃ ገብነት አክሎ አብዛኛውን የአማራ ክልልና የአፋር ክልል በማቀፍ ቀላል የማይባል ሰብአዊና ቁሳዊ ጉዳት ማስከተሉ ይታወሳል ሲል ይጀምራል ወቅታዊ መግለጫው። ይኸው ጦርነት ፕሪቶሪያ ላይ ተደረሰ በተባለውና ለኢትዮጵያ ሕዝብ በአግባቡ ግልጽ ባልተደረገ ስምምነት ተቋጭቷል። ጦርነቱ በግልጽ ባልሆነ ግምት የአንድ ሚሊዮን ዜጎችን ህይወት እንደቀጠፈ የሚነገር ሲሆን በገንዘብ ሚኒስቴር መረጃ መሰረት ደግሞ አንድ ትሪሊዮን ተኩል ያክል የንብረት ውድመት እንዳስከትለም ተነግሯል። የጦርነቱ አጀማመርና ዳራ እንዲሁም የተቋጨበት መንገድ ህዝባችን ያላወቀውና ታሪክ ነገ የሚገልጠው ቢሆንም በወቅቱ መቆም መቻሉና ህዝባችን የጠመንጃ ድምፅ ከመስማት መዳኑ እንዲሁም እለት እለት የሚረግፈው ህይወት አለመኖሩ ትልቅ ፎይታ የሰጠ ለመሆኑ የሚካድ አይደለም፣ ያሉናት ፓርቲ የትግራይ ክልል ጦርነት ከዚህ መልኩ ከተቋጨ በኋላ ቀደም ሲል በኦሮሚያ ክልል ይካሄድ የነበረው ጦርነትና ኋላም በአማራ ክልል የተጀመረው እስከዛሬ እስከ ዛሬ ድረስም አድማሱን አስፍቶ ክልሉን በሙሉ ሸፍኖ የቀጠለው ጦርነት የትግራይ ክልል ጦር በተቋጨበት የጠረጴዛ ዙሪያ ድርድር በገለልተኛ ሀገርና አደራዳሪዎች እንዲፈታም ያለማሳለስ የተደረጉ ጩኸቶች ሰሚ በማጣታቸው የእርስ በርስ ጦርነቱ መጠኑን አስፍቶ ቀጥሎ ይገኛል ብሏል። ይህ እንዲህ እንዳለ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር ህወሓት መካከል የቀጠለው ስጥ አገባም ከቅርብ ጊዜያት ወዲህ ዙሩ ከሮ በትግራይ ክልልና አዋሳኝ አፋር ክልል የጦርነት አደጋ እንዣቧል ብሏል። በሁሉም አቅጣጫ ዘራፍ የሚል የጦርነት አታሞ በመደለቅ ላይ ነው። በአፋር ክልል የተወሰኑ ቀበሌዎች ዘልቆን በርካታ ወገናችን እንደተፈናቀሉ ታዝበናል። በወልቃይትና አዋሳኝ አካባቢዎችም ተመሳሳይ ጉሰማዎች እየተስተዋሉ ነው። እናት ፓርቲ ከዚህ ቀደም በተደጋጋሚ ጊዜያት እንዳሳሰበው ከዚህ መሰል ግጭት የኢትዮጵያ አትራፊ ሳትሆን ከሳሪ እንደሆነች ለመግለጽ ይወዳል ነው ያለው። በሁሉም ወገን ያሉ ባለስልጣናት የጦርነት ፉከራና ቀረርቶ ሲያሰሙ፣ የሞቱ ድግስ እናት ጥሬ ቆርጥማ ልጄ ነገ ሰው ሆኖ ያሳልፍልኛል ብላ ተስፋ የጣለችበት ወጣት እንጂ ከጦርነት ማግስት ምንም ያልተፈጠረ ያህል ሻምፓይ ለሚራጩ ባለስልጣናትና ለጦር መሪዎቹ ብሎም ልጆቻቸው እንዳይደለ እሙን ነው። የተደቀነው መራርነትን ማቅ ለብሳ ዓመታት ያሳለፈች የትግራይ የአማራና የአፋርናትን ብሎም መላው ኢትዮጵያ እንዳግን ማቅ የሚያለብስ እንደሆነ ህዝባችን ዓለምም እየታዘበ ነው። የመጀመሪያው አብሪ ጥይት ተኩስም ኃያላኑን ጭምር ጎትታ የማስገባት አቅም ያላት የማያባራ እሳት ለኩሳ የማለፍ እድል ያላት መሆኑን መገንዘብ ያስፈልጋል ብሏል። እንደዚህ አይነት የጦርነት ጠመቃ፣ ዞኖቹ ሲጣሉ የሚጎዳው ሳሩ ነው እንዲሉ ተጠቂና የጦርነቱ ሰለባ የሚሆኑት ለዓመታት የመከራዩት እየገፉ ያሉ ህዝባችን ናቸው። ስለዚህ ፓርቲያችን ሁሉም ወገኖች ቆም ብለው የያዙትን መንገድ እንዲፈትሹና ከድማ አፋሳሹ ጦርነት እንዲታቀቡ በትግራይ ክልል ወደ ግጭት እያመራ ያለውን አካሄድ ጨምሮ በአማራና በኦሮሚያ ክልሎች እየተደረጉ ያሉ ጦርነት በአስቸኳይ በጠረጴዛ ዙሪያ በሚደረግ ድርድር እንዲፈታም ዛሬም በጥብቅ ያሳስባል። የዓለም አቀፉ ማህበረሰብና መላው ኢትዮጵያውያን በተለይ ወጣቶች ጦርነት በቃን በሚል አንድ ቃል ተቃውሟቸውን ባገኙት አጋጣሚ ሁሉ ለጠማቂዎቹ እንዲያሰሙ ጥሪ እናቀርባለን ብለዋል እናት ፓርቲ ይዞት በወጣው መግለጫ። ወደ መጨረሻው የዕለቱ መረጃ እንሸጋገራለን። ሞትና እድሜ ልክ በሚያስፈርድ ፍርድ አቃቢ ሕግ ሕግን በመቃረን ማስረጃ አቀረብም በነ ዶክተር ወንዶ ሰናሰፋ መዝገብ ከተከሰሱ 51 የፖለቲካና ህሊና እስረኞች ውስጥ ጥቅምት 26 የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ህገ መንግስታዊ ጉዳዮች ችሎት ቀርበው ነበር። አቃቢ ሕግ በስልክ የተጠለፈ የድምፅ ቅጂ በማስረጃነት በፍርድ ቤት አቅርቦ የፖለቲካና የህሊና እስረኞች ላይ ሞትና እድሜ ልክ ለማስፈረድ ካለው ጽኑ ፍላጎት በመነሳት ሐሰተኛ ማስረጃ በማቅረቡ በችሎት ውስጥ ከፍተኛው ግብና ክርክር ተነስቷል። አቃቤ ህግ በስልክ የተጠለፈ የድምፅ ቅጂ ከዚህ ቀደም ጥቅምት 14 ለፍርድ ቤት አቅርቦም በማስረጃነት እንዲያዝለት ያቀረበውን ጥያቄ የተከሳሽ ጠበቃዎች አቃቤ ህግ በስልክ የተጠለፈ የድምፅ ቅጂ በምን አግባብ ነው ጠለፋውን ለማከናወን የሚያስችል የፍርድ ቤት ትእዛዝ አለው ወይም በማለት ጥያቄ ያቀረቡ ሲሆን፣ አቃቢ ህግ በሰጠው ምላሽ ከሁለት ዓመት በፊት የፍርድ ቤት ትእዛዝ አውጥቼ ነው ጠለፋውን ያደረግኩት በማለቱም ምላሽ በመስጠቱ ጠለፋ የተደረገበት መዝገብ እንዲቀር በተደጋጋሚ ጊዜ ሲቀጠር መዝገቡ ጠፍቷል የሚል ምላሽ ከፍርድ ቤት ሬጅስትራል እና መዝገብ ቤት ተገልጿል። ይህ ከሆነ በኋላም አቃቤ ሕግ ከፍርድ ቤት አመራሮች ጋር በመነጋገር የጠፋው መዝገብ በህግ ውስጥ በህገ ወጥ መንገድ እንዲደራጅ ካስደረገ በኋላ መዝገብ ጠፍቷል ከተባለ ከሁለት ዓመት ከዘጠኝ ወራት በኋላ እንደ አዲስ ተደራጅቶ በመቅረብ በችሎት ውስጥ በተከሳሾች በኩል ከፍተኛው ዝግብ ቀስቅሷል። ይህም በመሆኑ ችሎቱ ከቀጣይ ቀጠሮ በኋላ ከአመራሮች ጋር በመነጋገር በፕላዝማ እንዲሆን አደርጋለሁ በማለት ችሎቱን ለመበተን የሞከረ ቢሆንም በተከሳሾችና በጠበቆቻቸው በኩል በቀረበ ማስረጃ ላይ አስተያየት እንስጥ በሚል ችሎቱን ቢጠይቁም የቀረበው ማስረጃ ሚስጥር በመሆኑ አንሰጥ የሚል ምላሽ ፍርድ ቤት ሰጥቷል። የተከሳሽ ጠበቃዎች ደንበኞቻችን ሞትና እድሜ ልክ በሚያስፈርድ ፍርድ ተከሰው ክርክር እያደረግን ነው። የስልክ ጠለፋ ለማድረግ የፍርድ ቤት ትእዛዝ ያስፈልጋል። ከፍርድ ቤት ትእዛዝ ውጭ የተደረገ የስልክ ጠለፋም ከሕግ አግባብ ውጭ በመሆኑ ተከሳሾች ሊጠየቁበት አይገባም። አቃቢ ሕግ እንዲያቀርብ የተጠየቀው የፍርድ ቤት ትእዛዝ ለመሸሸግ የፈለገው በእኛ በኩል የምናቀርበው መከራከሪያን የሚደግፍ ስለሆነ ነው። መዝገቡ እንዳይቀርብ የተደረገው በማለት ለፍርድ ቤቱ ምላሽ ሰጥቷል። የፖለቲካና የሕሊና እስረኛዎች ለችሎት ምሬትና ብሶት ባዘለ መልኩ በአማራዊ ማነታቸው እንዲሁም በአማራ ላይ የደረሰ ያለውን በደል ለምን ብለው በመጠየቃቸው ብቻ እየደረሰባቸው ያለው ፍርደ ገምድል አካሄድ በችሎት አምረው ድምጻቸውን ከፍ አድርገው ተቃውሟቸውን አሰምተዋል። በዚህም ምክንያት ችሎት በፍትህ ጥያቄዎች የፖለቲካና የህሊና እስረኞችና ፍትህን በሚደፈጥጡ መካከል ከፍተኛ የሆነ አለመግባባት ተፈጥሯል። ፍርድ ቤት የውዝግብ ውጥረት እያየ ለመምጣቱን ተከትለው ለኅዳር 26 ተለዋጭ ቀጠሮ የሰጠ ሲሆን ከወዲሁ ችሎቱ በፕላዝማ እንደሚሆንና የተከሳሾችን ፍርድ ቤት ቀርቦ የመከራከር መብት የሚጋፋ ውሳኔ ሊሰጥ እንደሚችል ዛቻና ማስፈራሪያ ሰጥቷል ሲል ይድርነቃቸው ከበደ ነው መረጃውን ያጋራውን። ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾች፣ ከዓለም አቀፍ ፋኖ ሚዲያ ለታይ ማለት ፋኖ ዜና ጥንቅራችን ያሰባሰብናቸው አበይት እውነቶች እነዚህን ይመስላሉ። በሌሎች መረጃዎች ዳግም እስከምንገናኝ በያላችሁበት በቸር ቆዩ።